እንደ ስታሊን ሰው ዘቅዝቀን ገርፈናል። እንደ ሂትለር ዘር ተኮር አጥፍተናል። እንደ ፒኖቼት ሰው አሳደናል። እንደ ጋዳፊ ነው ወይስ እንደ ሳዳም ያልሆን ነው? ሁሉንም እዚህ ሀገር ሞክርነዋል። እንደ አይሁድ ሰው እርቃኑን ሰቅለናል። እንደ እስጢፋኖስ በድንጋይ ቀጥቅጠን ገለናል። በዚች ሀገር ያልሞከርነው ነገር የለም። ዝርፊያ እንኳ ቢሆን ሰው ካለው ላይ ይሰርቃል። የተወሰነ እኛ አገሪቱ ያላትን ሰርቀናል። ዝርፊያ ነው፣ ቶርቸር ነው፣ መለያየትን ነው፣ ማፈናቀልን ነው፣ በዘር መለያየትን ነው። የትኛውን ነው ያልሞከርነው? በነገራችን ላይ እነዚህን ሁሉ ብንደምራቸው እንደ ፖለቲካ አስተሳሰብ ቢሆን ኑሮ ኢትዮጵያ መጥፋት የነበረባት አሁን አልነበረም። እዚህ ብዙ ምሁራን አላችሁ። በደንብ ታሪኩን ብናጠነው ሩዋንዳውያን በዘር ተጨፋጭፈው ስምንት መቶ ሺ ሰው በገጀራ ያለቀው በአንድ ሬዲዮ ፕሮግራም ነው። የሚገርማችሁ የአንድ ሬዲዮ ፕሮግራም የተዘራውን ዘር ብታስቡት ኢትዮጵያ ውስጥ ከተዘራው ዘር በጣም ትንሽ ነው። የእኛ ይከፋል፣ ግን አለን እንዳገር ሶማሌ መንግስት አልባ ሁኖ የተበታተነችበትን ኬዝ ብትወስዱ እኛማ ከዛ አልፈን ይደናል። ሶሪያ በእርስ በርስ ጦርነት የገባችበትን መነሻውን ኬዝ ብትወስዱ ኢትዮጵያ ውስጥ ከሆነ ያ ጉዳይ ከሆነ ዘመን አልፎታል። ምንድን ነው ታዲያ አሁን አንድ ላይ ያኖረን? የእኔ እምነት ቅድም ወንድሜ የተናገረው ሳይንሳዊ ፖለቲካዊ አውቶልክ ቢሆን አሁን የምነግራችሁ ደግሞ ዚ አዘር አውትሉክ እስኪ ስፒሪቹዋል እንየው ነው። በዚህች ሀገር እስካሁን ድረስ ክፋቱን ሁሉ አድርገናል። አሁን የቀረን ጥቃቅን ክፋቶች አሉ ገና የምንጨርሳቸው ትንንሽ። ዋና ዋናዎቹን አድርገናል። አይንክ አሁን እንግዲህ ዋና ዋና የሚባል ምንድን ነው? ጀምላ መቃብር አለን። ከአንድ ቦታ ወደ አንድ ቦታ በጨለማ መኪና ጭነን ሰደናል፣ ገርፈናል፣ የአገሪቱን ሀብት ወደ ውጭ ልከናል። እኛ ሰይጣን በምድር ካስተማረው ክፉ ስራ ያልሞከር ነው ምን አለ? ሁሉንም አድርገናል። አሁን እንግዲህ ልብ በሉ እንደ ሰው ከእንግዲህ በኋላ የሚቀረ በጎ ስራ ብቻ ነው። ለዚህ ነው መጪው ዘመን ለኢትዮጵያ ብሩህ ነው።